አሰላሙአለይኩም ወረማቱላህ በበረካቱ ጥና የተከበራችሁ የጃነሌ ተከታዮች እንዴት ናችሁ? ደና መከ፣ አልሐምዱላላ በጣም ሰላም ነው ናቸ በያለችውበት የባህራመታለያቸው እንሻላ። አዲስ ለመድና ላ ሰብስክራይቢ እያረጋችሁ አበረታት እንሻላ። ዛሬ ደግሞ ማሳያቸው ለፊታችን ማዳት ያለብን ልጆች አብዛኛዎቻችን ማዳት አለብን እንሻላ ለፊታችን የሚሆን ቅባት ማለት ሀዲ ያር እንሻላ። ይሄ ደግሞ ባልቲ ማለት ነው። እና አሁን ላሳያችሁ እንሻላ። እኔ የተጠቀምኩትን ነገር እናንተ ማሳያችሁ እንሻላ። ተፈቀፍ ቁታላችሁ። ከዛ የምንጠቀመው ውሃው ነው ማለት ነው። ውሃውና ጠለና እንጠቀማለን ማለት ነው ውዶችዬ። ታቅሉታላችሁ። ውሃውን ነው መጠቀም ያለብን ማለት ነው። ይሄ ባዝሊ ነው አንድ የሚላጋ

ጥቁር ነገር እንዳለባችሁ ልጆች ማዳት ያለባችሁ ይሻላል። እንደዚህ ሰርጋችሁ መጠቀም ትስላላቸው ማለት ነው፣ እንደ ቅባት ማለት ነው።